ታዋቂው አትሌት የዳይፐር ማስታወቂያ ሰራች። ዩላይ ፍሪገን የምታደምጡት ታዲያስ አዲስ ነው። ካሉን የጀግኖች አትሌቶቻችን መሀል አንዷ ወደ ማስታወቂያም ስራ ገባ ብላ አዲስ ማስታወቂያ ሰራች የሚል ወሬ ልትነግረን ዱብ ዱብ ስትል ነበር ታዲ። እንግዲህ ከሰሞኑ በዓለም አቀፍ ደረጃ ስሟ በስፋት በተለያዩ ሚዲያዎች እየተነሳ ነበረ። በዶፒንግ ምክንያት ያጣችውን ድል ከኦሎምፒክ አገኘች ተብላ የዓለም አቀፍ መገናኛ ብዙኃን ወሬ ሆና ነበር የሰነበተችው። አሁን ደግሞ ወደ ማስታወቂያው ዘርፍ መጣሽ ማለት ነው። ዋው ዝም ብዬ ገመትኩኝ። መሰረት ደፋር በትክክል ተመልሷል። መሲ እንደምን አመሸሽ? ደህና፣ እግዚአብሔር ይመስገን። መጀመሪያ እንኳን ደሳለሽ በዶፒንግ ምክንያት ያጣሽውን ውጤት በማግኘትሽ። አዎ፣ በጣም ደስ ብሎኛል። ይሄ ነገር ያው ከረጅም ጊዜ በኋላ ነው የብር ሜዳሊያ ያገኘውትም ከስምንት ዓመት በኋላ ነው እና በጣም አስደስቶኛል። ይሄ ደግሞ ለትልቅ ለሀገሬ አንድ እርከን የጨመረ ማለት ነው፣ ከነሀስ ወደ ብር ስለተዘዋወርኩ በጣም ደስ ብሎኛል። ዋው፣ በጎን ለጎን ደግሞ አሁን ስሰማ ማስታወቂያ የሃይሌን ኒዶ አይቼዋለሁ፣ ዳንሱ ላይ ይገርማል። የሃይሌ እኮ አንቺንም አስደነሱሽ አንቺን ደነሽ። እንግዲህ የምናየው ይሆናል። እንግዲህ ያው የመጀመሪያ ጊዜ ነው፣ እንግዲህ ጥሩ ይሆናል ብዬ አስባለሁ። ስሰማ እንደውም የዳይፐር ነው፣ ካምቤቢ ዳይፐር አዎ ትክክል። ካምቤቢ ዳይፐር ነው ቀረጻው። ከአንድ ወር በፊት ነው የተካሄደው ቱርክ ውስጥ። አዎ ቱርክ ውስጥ ነው ቀረጻው የተደረገው። አዎ ዑመርን አገኝሽው? በዛው አብራችሁ ቀረጻችሁ? አዎ ለምን ቱርክ የሄድሽበት ምክንያት አልገባኝም። ምክንያቱም እንደውም ሲሰማ ማስታወቂያ ውስጥ ልጅሽም አለችበት። አዎ ሁለታችንም ነው የሰራ ነው። ያው ካምቤቢ ዳይፐር የቤልጅየም ካምፓኒ ነው፣ ግን እንትናቸው ኦፊሳቸው ያለው ቱርክ ውስጥ እንዳለ ነው የማውቀው። እና ቀረጻው እዛ እንዲደረግ ስለፈለጉ ነው ወደ ቱርክ የወሰዱ። ልጅሽ አብራ ተወነች ማለት ነው? አዎ እሷ አብራ ነው የተወነች። ብዙ ጊዜ መስ ለካምፓኒሽ፣ ትጥቅ ትጥቅ አምራች ካምፓኒሽ የፎቶሹት ፕሮግራሞች ይኖራሉ፣ ብዙ ጊዜ ተከናውኛለሽ። ይሄንንና ይሄኛው ቀረጻ ይለያል ከመደበኛ በተደጋጋሚ ጊዜ ከምትሰር የፎቶሹት የትጥቅሽ፣ ካምፓኒሽ ሚዝኖ መሰለኝ ትጥቅ ካምፓኒሽ? አዎ አሁን አዲዳስ ነኝ፣ አዲዳስ ነኝ ያለው አዎ ብዙ ጊዜ እንደዚህ አይነት አድርጋለሁ፣ ግን ይሄ ትንሽ ለየት የሚለው ያው መናገር አለብህ። እኔ ደግሞ ለእንዲህ አይነት ነገር የመጀመሪያ ስለሆነ ትንሽ መጀመሪያ አስቸግሮኝ ነበር። ማለት ያው መደጋገሙ ለእኔ ያው ከሩጫ ለየት ያለ ነገር ስለሆነ ማጥናቱ፣ ነገሮችን መደጋገሙ ብዙ ጊዜ ማለት አንድ ቀን ሙሉን የፈጀው ቀረፃው ከጠዋት አንድ ሰዓት እስከ ማታ ነበር የፈጀው። ዝም ብዬ ሳስብ ግን ልክ እንደጨረሽ አቤት፣ ፊልም ሰሪዎቹ እንዲህ ሆኖ ነው እንጀራ የሚበሉት ብለሽ በእውነት በጣም እኔ አላቀውም የማለት እንደዚህ አይነቱን ነገር የቀረጻ ነገር ስለማላት ኖርማል ነበር አድርጌ ማስበው። ሰዎቹ ስፖርትንም እንደሚያስቡት ሩጫንም እንደሚያስቡት ግን በጣም ከባድ ነገር እንደሆነና በጣም ማጥናት የሚጠይቅ ነገር ስለሆነ በጣም ከባድነቱን አይቸዋለሁ። እስኪ ከፊልም ስራና ከሩጫ የትኛው ይከብዳል? ቢሉሽ የትኛው ይከብዳል አንቺ? ሁሉም ስራ ከባድ ነው ማለት የአንዳንዱ አንዱ ስራ ላይ ጥረትና በጣም መስራት ይጠይቃል። አሁን የሩጫ በጣም ድካም ያለው ነገር ነው። በጣም ትለፋለህ፣ መስከም አለበት። ይሄም ግን በጣም ከባድ ነገር ነው። እኔ የመጀመሪያው ቀን የተሰጠኝን እስከ ሌሊቱ ሰባት ሰዓት ድረስ ነው እየደጋገምኩ በቃሌ ልመቻል እንትን ያልኩት እና ፊልም የሚሰሩ ደግሞ በጣም ለብዙ ሰዓት ማጥናት እንዳለባቸው መለማመድ እንዳለባቸው በዚህ አጋጣሚ አይቻለሁ። ሁለቱም ስራ ከባድ ነው። ያው የሩጫ የጉልበትና የአቅም ስራ ስለሆነ ትንሽ ያው ድካም አለው እንጂ ሁሉም ስራ ከባድ ነው። ያንቺስ? እሺ ፈቅደሽ ነው? ልጅሽን እንዴት አስፈቀድሻት? መጀመሪያ ያው እኔን ነውት የጠየቁን ግን ከልጅሽ ጋር ቢሆን ደግሞ ያው ካም ቤቢ ዳይሬክተርም እኔ እንደምጠበቅም ከመጀመሪያ አውቀው ነበረ። ካምፓኒው ልጄን ማየት ፈለጉ። በጣም ሳይዋት አክቲቭ ናት፣ በጣም ቀልጣፋ ናት። በጣም እንደውም ከኔ የበለጠ የሷን እንትን ነው የወደዱት፣ የእሷን ስራ ነው የወደዱት። በጣም እንትን ብላ ነው አክቲቭ ስለነበረች በጣም ወደውታል። አይ የመጨረሻ ጥያቄ ነው። ከመጨረሻ ግን አንድ አስቀድምልኝ፣ ምክንያቱም በቀጣይ አሁን መሲ ከጉዳት ላይ ነበረች፣ በኋላ አሁን መደበኛ ትሬኒንጓን መጀመሯንም አቃለሁኝ እና በቀጣይ ያለው ሻምፒዮን አለ እዛ ውድድር ላይ ተሳተፈ ያለ የሚል ጥያቄ ብናስቀርብላ ደስ ይለኛል። አዎ ትልቅ ውድድር አለ ለንደን ላይና መስዬ እንዴት ነው ከጉዳት አገመሻው ልምድ መጀመርሽን አቃለሁኝና ምን እያሰብሽ ነው? አዎ ለረጅም ጊዜ ነው እንግዲህ በጣም ጉዳት ያጋጠመኝ በእግሬ ላይ አሁን በዚህ አመትም ከጀመርኩ በኋላ በድጋሚ አሞኝ ነበር። ግን አሁን ሕክምና አድርጌ ትሬኒንግ እየሰራው ነው። እንግዲህ እኔም ለዓለም ሻምፒዮና ለመድረስ እሞክራለሁ ብዬ አስባለሁ። ግን ይህን ያህል በጣም ከባድ ትሬኒንጎች ውስጥ አልገባውኝም። ግን እግዚአብሔር ፈቃድ ከሆነ እኔ እያስፈኩኝ ነው። ካልሆነም ደግሞ ለቀጣይ ውድድሮች እየተዘጋጀው ነው። እግዚአብሔር ይርዳሽ። ተመልሰሽ ደግሞ እንደገና ታሪክ እንደምትሰሪ ተስፋ አረጋለሁ። መሲ በአንቺ ሁልጊዜ እንደ ኮራን ነው። እሺ በርችልነ ማስታወቂያው ጥሞሽ ወደ ማስታወቂያው እንዳስታወቂያው ደነባጥሽ አይ በጣም በነገራችን ላይ እኔ አሁን ወጣ ብዬ ነው የመጣሁትና ኤርፖርቶች ውስጥ የነ ኢሴን ቦልት ማስታወቂያዎች፣ የግራውንድ ቴኒስ ተጫዋች ማስታወቂያዎች አሁን ኢሴን ቦልት ለኒሳን ይሰራል ለቴሌፎን ካምፓኒዎች፣ ለትልልቅ ድርጅቶች አትሌቶች እየተፈለጉ ይሰራሉ። ይሄ አዲስ ነገር አይደለም። የእግር ኳስ ተጫዋቾች፣ ስፖርተኞች በአጠቃላይ ትልቁ ገቢያቸው ማስታወቂያ ነው። የኛ አትሌቶች በብዛት ሲሰሩ አናስተውልም ነበር። ምናልባት አንቺው ማስታወቂያ ስትጠየቅ እሺ ለማለት እሺ፣ የሀይሌ ወደ ማስታወቂያው ማዘንበል ነው ሊባል ይችላል። አዎ አሁን በፊትም የተለያዩ የቀረቡልኝ ነበሩ በጣም አክቲቭ ላይ ያለው የነበረ ስለተጠይቀ አውቃለሁ ግን እኔ በሩጫው ላይ በጣም ጥሩ ስለሆንኩኝ ወደ ሌላ ላለማዘንበል እየተኳቸው አሉ አገር ውስጥም ውጭ ሀገርም እና አሁን ግን ያው ጊዜውም ስለሆነ መስራትም ስላለብኝ ዳይፕር ደግሞ በጣም ጥሩ ማስታወቂያ ስለሆነ እናትም ስለሆንኩኝ ነው ይህንን ጥያቄ የተቀበልኩት። ያው እንግዲህ ስለሰጠሽን መረጃ ከልብ እናመሰግናለን። ማስታወቂያው ደግሞ ከአንድ ወር በኋላ ይለቀቃል ስለተባለን አይተን ደግሞ የምንለውን እንላለን። መልካም ምሽት መስዬ። እሺ ለእናንተ መልካም ምሽት ይሆንላችሁ። ይህን ይመስላል እንግዲህ ከመሲ ጋር ያደረኩት ቆይታ። አይ የሰማችሁ ነበር እና መሲ ያው እንግዲህ ከሩጫ ውጭ በማስታወቂያ እናያት ነው ግን ስንት ተከፈላት? እየጠበኩ እየጠበኳችሁ ነበር። ስንት ተከፍሏት ነው ነው ዳይፐር ማስታወቂያ የሰራችው ብለህ ተጠይቃት አለ እያልኩ ነበር። ለነገሩ የተወራው 200000 ዶላር ለመሲ ይሄ ቤልጂየም ኩባንያ ነው። 200000 ዶላር 50 ሺህ ዶላር፣ 50 ሺህ ዶላር ደግሞ ለልጇን የተባለው እና 250 ሺህ ዶላር ማለት በኢትዮጵያ ወደ ስድስት ሚሊዮን ብር አካባቢ። በማስታወቂያ ታሪክ እኔ ስድስት ሚሊዮን ብር የተከፈለው ሌላ ሰው አላቅም። አዎ በለጠችው። ኃይሌ ኃይሌ ስንት እንደተከፈለው አላቅም። እዛ ገደማ ነው። ኧረ

ስማቸውን ይጠቀሙበታል። ስማቸው ዚ ቦንትና ምስል ትልልቆቹ አትሌቶች ስታይ የሚከፈላቸው ገንዘብ በጣም ትልቅ ከዚህም በላይ ነው የሚከፈላቸው ትልልቆቹ ስፖርተኞችና ስፖርተኞቻቸው፣ ራሱ መምጣቱም ደግሞ ጥሩ ነገር ነው። ራሱ መነቃቃትም ጭምር ይፈጥራል። ብዙ ጊዜ ስፖርተኞች ለሚዲያና ከትሬኒንግ ውሃ አታገኛቸውም። ብዙ ጊዜ የነበረው ግን አመሲ ኃይሌ የሚዲያ ፍሬንድ ሊሆኑ ናቸው። በጣም ጋዜጠኞች ጋር ቀረብ ብለው እንደ ቀለል አድርገሽ ልታገኛቸው ልትጫወቻቸው ናቸው። አብዛኞቹን አታገኛቸው ተደብቀው ነው ሁሌ

ስለማንኛውም እንግዲህ ያው የመሲ ዳይፕር ማስታወቂያ ይጠበቃል ከአንድ ወር በኋላ። በጣም አሪፍ ነው። አትሌቶቻችሁን ወደ ማስታወቂያው ቢዝነስ